ምዕራፍ 49። ያዕቆብ ልጆቹን እንደመረቃቸው። ያዕቆብም ልጆቹን ጠርቶ እንዲህ አላቸው፤ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። እናንተ ያዕቆብ ልጆች ኑ ተሰብሰቡ፣ ስሙም አባታችሁ እስራኤልንም አድምጡ! ሮቤል እርሱ የበኩር ልጄና ኃይሌ የልጆችም መጀመሪያ ነው። ክፉ ሆነ፣ አንገቱንም አደነደነ፣ ጭንቅ ነገርንም አደረገ። እንደ ውሃ የሚዋልል ነው፣ ኀይል የለውም! ወደ አባቱ መኝታ ወጥቷልና ያን ጊዜ የወጣበትን አልጋ አርክሷልና። ስምዖንና ሌዊ ወንድማማቾች ናቸው። በጭቅጭቃቸውና በጦራቸው ዐመፅን ፈጸሙ ፈጸሟት። በምክራቸው ሰውነቴ አትገናኛቸው፣ ሐሳቤም በአመፃቸው አትተባበርም። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸውም የሀገርን ስር ቆርጠዋልና ቁጣቸው እርጉም ይሁን፣ ጽኑ ነበርና፣ ኩርፊያቸውም ብርቱ ነበርና በያዕቆብ እከፋፍላቸዋለሁ፣ በእስራኤልም እበታተናቸዋለሁ። ይሁዳ ወንድሞችህ አንተን ያመሰግኑሃል። እጅ በጠላቶች ደንደስ ላይ ነው አባትህ፣ የአባትህ ልጆች በፊትህ ይሰግዳሉ። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከመሰማሪያ ወጣ፣ እንደ አንበሳ ተኛ አንቀላፋህም፣ እንደ አንበሳም ደቦል የሚቀሰቅስ የለም። መንግሥት ከይሁዳ አይጠፋም ምስፍናም ከአብራኩ ለእርሱ የሚጠብቀውን እስኪያገኝ ድረስ የአሕዛብ ተስፋቸው እርሱ ነውና። አሕያዪቱን በወይን ግንድ ያስራል፣ የአሕያዪቱን ግልገል በወይን ሐረግ። ልብሱን በወይን ያጥባል፣ መጎናጸፊያውንም በዘለላ ደም። አይኖቹ ከወይን ይልቅ ደስ ያሰኛሉ ጥርሱም ከወተት ይልቅ ነጭ ነው። ዛብሎን ጫማውን አዝቦ ይኖራል። እርሱም እንደ መርከቦች ወደብ ይሆናል። ዳርቻውም እስከ ሲዶር ይሰፋል። ይሳኮር መልካም ነገርን ወደደ፣ በተወራራሾቹም መካከል ያርፋል። ረፍትም መልካም መሆኗን ምድሪቱም የለማች መሆኗን ባየ ጊዜ ምድርን ያርሳት ዘንድ ትከሻውን ዝቅ አደረገ፣ በስራም ገበሬ ሆነ። ዳን ከእስራኤል ነገድ እንዳንዱ በወገኑ ይፈርዳል። ዳን በጎዳና ላይ እንደሚያደባ እባብ ይሆናል። በጐዳና ላይ እንደሚያደባ እባብ ይሆናል። በመንገዱም የፈረሱን ሰኮና እንደሚናደፍ እንደ ቀንዳም እባብ ነው። ፈረሰኛውም ወደ ኋላው ይወድቃል። እግዚአብሔርም ያድነው ዘንድ ይጠብቃል። ጋድን ሽፍቶች ቀሙት፣ እርሱም ፍለጋቸውን ተከፈለጋቸውን ተከታትሎ ቀማቸው። የአሴር እንጀራ ወፍራም ነው፤ እርሱም ለአለቆች ደስ የሚያሰኝ መብልን ይሰጣል። ንፍታሌም በፍሬው ላይ ውበትን የሚሰጥ ሰፊ ዘንባባ ነው። ዮሴፍ የሚያድግ ልጅ ነው ለእኔ በጣም የተወደደ የሚቀናልኝና የሚያድግልኝ ልጅ ነው። ወደ እኔ የሚመልሰው ጎልማሳ ነው። በምክራቸው የሰደቡት ጌቶች ሆኑበት፣ ቀስተኞችም ወጉት። ነገር ግን ቀስቶቻቸው በኃይል ተቀጠቀጡ። የእጆቻቸው ክንድ ስርም በያዕቆብ ኃያል እጅ ዛለ። በዚያም በአባትህ አብላክ ዘንድ እስራኤልን አጸና። የኔ አምላክ ረዳህ ረዳ፣ የኔ አምላክ ረዳ። ከላይ በሰማይ በረከት ሁሉ በሚገኝባት በምድር በረከት፣ በጡትና በማሕፀን በረከት ባረከ። የአባትህና የእናትህ በረከቶች ጽንዋን ከሆኑ ከተራሮች በረከቶች ይልቅ ይበልጣሉ ዘለዓለማውያን ከሆኑ ከኮረብቶችም በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ፣ በወንድሞቹ መካከል አለቃ በሆነው ራስ አናት ላይ ይሆናሉ። ብንያም ነጣቂ ተኩላ ነው፣ በጠዋት ይበላል፣ የማረከውንም ምግቡን በማታ ለሕዝብ ይሰጣል። እነዚህም ሁሉ ዐሥራ ሁለቱ የያዕቆብ ልጆች ናቸው። አባታቸውም ይህን ነገር ነገራቸው፣ ባረካቸውም፤ እያንዳንዳቸው እንደ በረከታቸው ባረካቸው። ያዕቆብ መሞትና መቀበር። እንዲህም ብሎ አዘዛቸው፣ እኔ ወደ ወገኖች እሰበሰባለሁ በኬጢያዊው ወበኤፍሮን እርሻ ላይ ባለችው ዋሻ ከአባቶች ጋር ቅበሩኝ። እርሷም በከናን ምድር በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጥያዊው ከኤፍሮን ከእርሻው ጋር የገዛት ባለ ድርብ ክፍል ዋሻ ናት። አብርሃምና ሚስቱ ሣራንም በዚያ ቀበሯቸው። ይስሐቅንና ሚስቱ ርብቃንም በዚያው ቀበሯቸው። ከዚያም ከዚያም እኔ ሊያን ቀበርኋት እርሻውን በእርሷ ላይ ያለችው ዋሻ ከቄጤ ልጆች የተገዙ ናቸው። ያዕቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን በአልጋ ላይ ዘርግቶ ሞተ፣ ወደ ወገኖቹም ተጨመረ።